እናቴ እኮ ዓለም ናት፣ ሁሉንም የቻለች ስንቱን ተሸክማ የምትኖር ሳትሰለች። እናት ለምን ትሙት ትኑር ለዘላለም። እርሷ የሌለችበት መራር ናት ይቻለም ስለያት ከጎኗ ካጠገቧ፣ ስርቅ ሳቋ ብቻ ሳይሆን ቁጧ የሚናፍቅ ብበላ ብጠጣ አይደርስም ከአንጀቴ ከጎኔ ከሌለች ገራገሯ እናቴ ፍቅሯ ወደ ራልባ ቢነሳ ቢወደስ፣ ፈገግቷ ብቻ ከህመም የሚፈውስ። ይድረስልኝ ላንቺ ቀንሽ ለጨለመ፣ ልብሽ ለሚያነባ ውስጥሽ ለታመመ፣ የመኖርሽ ውሉ የሕይወትሽ ጣሙ መሪር ለሆነብሽ ሳይገባሽ ትርጉሙ። ይድረስልኝ ላንቺ ተስፋን ለቆረጥሽው፣ ከራስሽ ተጣልተሽ ሞት ለተመኘሽው። ይድረስልኝ ላንቺ ምን ድቅድቅ ቢውጥሽ ምን ጽልመት ቢከብሽ፣ ሌቱም ይገፋና ደግሞም ይነጋጋል። አረገው ያልፍና በአዲስ ቀን ይተካል። ይች ናት የኔ ናት፣ የእናትነት መልኩ እልፍ ደግነቷ፣ የሀገር ተምሳሌት ድንቅ ማንነቷ፣ ፈገግታና ሐሴት ተስሏል ከፊቷ። ይች ናት የኔ ናት፣ ቃሏ የማይታበይ ሐሰት የማያውቃት ባለችበት ሁሉ የሰው መውደድ ያላት ትንሹም ትልቁም መጥቶ የሚያቀፋት፣ ደስቷ በግላጭ ጭንቀቷ በስውር ልጆቿን አጥግባ ጦሟን የምታድር ራሷን አቅልጣ ለሰው የምትኖር ይችናት የኛ ናት። አንቺዬ፣ ኩርምት ባለው እግርሽ፣ ኩርምት ባለው እግርሽ፣ በቀሚስሽ ቅዳጅ፣ በቀጫጨው ገላሽ የሀዘንን መዝሙር ስትዘምሪ ሰማሁ በሻርብ ተከልለሽ አንቺ ልበብርቱ ብርቱ አንቺ ልበ ብርቱ አንቺ ልበ ንጹሕ ከመኖር ጋር ታግለሽ ለልጅሽ ጸጥታ የውሸት ፈገግ እያልሽ ተሳቀሽ መሳቅን ሞተሽ የመተንፈስን ማን ያስተማረሽ? አስገረምሽኝ ሳይሽ እንሳይሽ ማጣት ባቀጨጨው አጥንት ያገጠጠውን እጅሽን ዘርግተሽ ችለሽ ስትጎርሽው ችለሽ ስትጎርሽው ስንት ጊዜ ይሆን፣ በረሃብሽ ዜማ ለልጆች ደህንነት ጥጋብሽን ያዜምሽው። ንገርኝኝ እናት፣ እየመቱ መኖር፣ እየሳቁ ማልቀስ እንዴት ነው የቻልሽው? ይኸው ካጠገቤ፣ ይኸው ከጎኔ ላይ ተቀምጠሻል በቀኝ ሳቅሽን አውሽኝ፣ ልንካሽ ፈልጌ መንገድሽም ራቀኝ በሻር ብ ተከልሎ ሐዘን እያዜመ ሰማሁት። ሸክምሽን ሽን ለራሴ ስትጎርሽ እጅሽ ሲንቀጠቀጥ አየሁት ገጽሽን አልቻለም አልቻለም ውስጤማ አልቻለም ውስጤማ አልቻልኩም። እናቴ አንቺ የሀገር ተስፋ ኩርምት ላለው እግርሽ ኮንጎ የሚጫመው ለልጆችሽ አይደል ይሄን ቆንጆ መልክሽን በሻር ብ ሻጠርሽው ምንል ጀግና እንደሆንሽ ምን ያህል ጀግና እንደሆንሽ ቁንጅና ሽን ሁሉ በመስታወት ባየሽው አንቺ ብናቴ አንቺ ሀገር ተስፋ አንቺ ብናቴ ራሽን ቀብረሽ ነው በልጆች ሽወት ላይ በሳልሽው ማንነት በቀሚስሽ እጽፈት በቀሚስሽ እድፈት ባጥንትሽ ባጥንቶችሽ ጽጥመት ባጥንቶችሽ ጽመት ውስጥ አየውትናትነትሽ አየሁናትነት አጥንትሽ ቢቆጠር ስጋ ሸሽጦት ኖሮ ምን ቢካሳ ምን ቢካሳ ካልሽ ይኸው ይታየኛል አልበገርም ባይ ታጋይ ማንነትሽ እናቴ። ልክ ልጅሽ ሲተኛ ስንት ለሊት ይሆን አንገትሽን ደፍተሽ ስታለቅሽ የኖርሽው ስንት ፊቶች ይሆን ልጆችሽን ለማኖር ስቃይ እየቆጠርሽው ልጅሽን ለማኖር ስቃይ በስቃይ እየቆየሽው እኔ አንገቴ ልድፋ እኔ አንገቴን ልድፋ የኔ አካል ይገፋ። ምነው ቢያስቀረኝስ አንቺን ከሚያሳየኝ። ተሰማኝ ሕመምሽ ከበደኝ ሸክምሽ ጨነቀኝ ጭንቀትሽ ተሰማኝ መዝሙርሽ አስለቀሰኝ እምባሽ። የመከራን ዘመን ከላይሽ ነጥቄ ደስታን እንዳለብስሽ ከእናትነትሽ ጋር ከእናትነትሽ ጋር ኑድና በህይወት ነገ የላወርስሽ ነገ የላሳይሽ ነገ የላወርስሽ እባክሽ እናቴ እናቴ አሁን ባለሁኝ አሁን በላሁ አልሽኝ ምንም ሳትቀምሺ እጆችሽን ታጥበሽ እኔ ልታጎርሽ እኔን አጎርሰሽኝ ራሽን ተርበሽ ቤት በጊዜ ግባ አታምሽ ትይኛለሽ። ከምንም በላይ ነው እማየውለታሽ ለታሽ እወድሻ አለሁኝ ብዙ ዓመት ኑሪልኝ ከነድሜ ቀንሶ ለአንቺ ጨምርልኝ ሁሌም እኮራለሁ ምርጥ እናት ስላለኝ። ካሰብኩት ደርሳለሁ ጀግናም ጀግና አባትም አለኝ ምንም ተስፋ አልቆርጥም። ምንም ምንም አትከፊ፣ ደስተኛ ሆኝልኝ እናቴ፣ ብቻ አንቺ ኖሪልኝ።